እረስቸው፣ ልካ በዛች ገረድ ለውጥ አያልሽ እንጂ ልጅ፣ የፅናትን ስም አታንሽ። እኔ እኮ አንድም ቀን አንስቻት አላውቅም። ታውቃለህ፣ ምልት ሰሪ መጣሽ? ምን እያደረግሽ ነው? ደግሞ አዲስ ሰራተኛ ቀጥረሀል? እባክህ፣ አንድነት እየጠየኩሽ ነው። አንድነት ነው ስሟ። አንድነት። አይ እኔ አላውቃትም። ስለአንተ ስለ ቤቱ ስትነግረኝ የምታውቃት መስሎኝ ያስገባዋት። ምን ስለሆንሽ ነው ያስገባሻት? በዚህ አይነት እኮ አንቺ ሌላ ሰው የሚመጣ እንደዚህ ነሽ። እንደዛ እኮ አይደለም ልጅ ግቢያ እድል ነው መሰለኝ በግበግ ሰራተኛ ነው የሚያጋጥሙት። ሆን በሰላም ውጭ ቆይ ባሎጣስ እንደለመድከው አንጠልጥለህ ልታስወጣኝ ነው? በፍጹም ትቦ ውስጥ ነው ስጅ የምጥልሽ። ኣረ በጣም ጥሩ ጭራሽ አሻሽ ላይልኛላ። ቆይ አዋጅ ስንት ቁጥር ላይ ይመዝገብ። ይህ መራቀቅሽን እዛው አሁን ሚስቴ ሳትመጣ ውጭ እልኝ ኧረ በእናትህ እኔ ስንት ጊዜ ሙሉ ለፍቼ ያገኘሁትን ዝና ያች ገረድ መታ ብትቀማኝም እኔ ግን በቀላሉ የያዝኩትን ነገር እንደማለቅ ታውቃለህ እኔ መቼም ያንቺ ሆኛል አቅም ለማንኛውም አሁን ሰላማዊ ህይወቴን አትበጥብጭው እና የኪራ ፍቅር ገደል ገባ ቤቲ የጽናትን የራቁት ፎቶ ያዘችባት እንድለቀው ካልፈለግ እዚህ ቤት መጥቼ ልኖር ሰላም ጤና ይስጥልኝ። ውድና የተከበራችሁ ኢትዮጵያውያንና ትውልደ ኢትዮጵያን በያላችሁበት የፈጣሪ ሰላምታ ይድረሳችሁ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆን በአክብሮት ጠይቃለሁ። የጽናት ድራማ ክፍል 43 የኪራ አዲሷ ሰራተኛ ከቤት ጋር ታወራለች። ብሩን ወደ ልጅ አስገቢልኝ። እዚህ ቤት እየሰራሁት ያለው ስራ እየተመቸኝ አይደለም። ይቺ ቆቅ አልቻልኳትም ስትል ጽናት ደርሳባታለች። አንቺ ምን እያልሽ ነው? ስትዝች ሰምቸሻለሁ። አይ አይ እየዛትኩ አይደለም አደለም የእህቴ ልጆች እያስፈራረው ነው። ብዙ ጊዜ ስለምንቀራረብ እናቴ እያሉ ነው የሚጠሩ። ቢሆንም ዋጋዋን እሰጥሻለሁ ስትይ ሰምቸሻለሁ ብላ ጽናት ወደ ነበረችበት ተመልሳለች። ሂዳም አረፍ ብላ እያሰበች ነው። ይህች ሴትዮ የዋዛ አይደለችም፣ የሆነ ነገር እንዳለ ይሰማኛል። በማለት ቀጥላም የኪራ ሰራተኛ ጽናት ምን ውስጥ እንደገባሽ አታውቂም፣ አለቅሽም፣ እሰራልሻለሁ ትላለች። ጽናት እየተፈጠረ ላለው ነገር ግራ ገብቷታል። ይች ሰራተኛ ወዝ የላትም፣ ቀልቤ ማልወድዳትም እያለች ግን ጊዜ ይፈታዋል እያለች በምታስብበት ጊዜ ኪራ መጣና ምነው ጓዳ ጓዳ ለምርሽ? እሷም ልልመደው እኮ ብዬ ነው አስበሸዋል? ረጅም ቤሎ ለብሰሽ እኔ ገለጣ ርጌ አበባ ስሰጠሽ፣ ከዛ ጉንባርሽን ስስምሽ እያለ ያዋጓታል። አታው በህልም እንጀራ እንዳትገልኝ ትለዋለች። ቀጥሎም ኪራ አንቺ ከብዙ ስህተት ነው ያዳንሽን፣ ከሶሲ ከቤቲ ከመጠጥ እያለ ከችግሮቹ እንዴት እንዳወጣችሁ ይገልጽላታል። ጽናትም እንደ እሷ አትበል እንደዚህ ካልክ እዝነት እንጂ ፍቅር ለእኔ የለህም ማለት ነው። ደቂቃ ውስጥ የጽናትና የኪራ ፍቅር ደርቷል። ጨዋታውም ቀጥለዋል። በሌላ በኩል የኪራ ሰራተኛ ግቢ ለማጠብ ትሞክራለች። በበሩ በኩል አንድ ወረቀት ወረወራል። የተወረወረው ወረቀት ውስጥ ያለው የፅናት የራቁት ፎቶ ነው። የተጣለውን ወረቀት አንድነት አንስተዋለች። እዩኝ እዩኛ ያለ ሰው ሸሽጉኛ መጣል አሁን ምን ታደርግ ይሆን በማለት የተሸገውን ወረቀት ለኪራ ሰጥተዋለች። ማን እንደሰጣት ቢጠይቃትም በበር በኩል ተንኳክቶ እንደተሰጣትና የተወሰጣትንም ሰው እንደማታውቅ ተናግረዋለች። እሱም ወረቀቱን ባየው ጊዜ በጣም ደንግጧል። አእምሮንም መቆጣጠር አቅቶታል። ምንድን ነው ብላ ብጠይቀውም ግን ማወቅም አይጠበቅብሽም፣ ይህንን ነገር ለጽናትም ሆነ ለአንድ ሰውም እንዳትናገሪ ብሎ ተነስቶ ሂዷል። አንድነትም ለቤቲ ምንድን ነው የሰጠሽው? ሰውየው በጣም አብዷል፣ ብላ በምጠይቅበት ጊዜ አንድነት ጽናት ሻወር በገባችበት ጊዜ የቀረጻቻትን ፎቶ እንደሆነ ትነግራታለች። ኪራ ሁሌ ግራ ገብቶታል። የሚያደርገውን የማያውቅም፣ አልጋ ላይ ተቀምጦ ያስባል። ጽናት ወደ እሷ መራች እና ምን እያሰብክ ነው ብላ በምጠይቅበት ጊዜ አንቺን እንደ ስለሰጠኝ አመሰግናለሁ፣ አንቺን እንዴት አድርጌ ማኖር እንዳለብኝ እያለ ይነግራታለሱ። እሷም አንተን የሰጠኝ እኔ ፈጣሪ ምን አድርጌለት ነው እያሉ ፍቅራቸውን እየተገላለጡ ነው። በሌላ በኩል ቤቲ ከነኪራ ቤት መታለች። አንድነትን አግኝታታለች። ስታየው ፊቱ እንዴት ሆነ? ሳትነግሪው ግን ፎቶን እንዳትለጥፊው የኔን ገላኮ ነው የእሷ የወሰደችው አደባባይ ላይ አውጥቻ አዋርዳት። ቀጥላም አንድነትን የስለ እናንተ ነገር አያገባኝም፣ ግን በመሀላችን የተዋዋለውን ገንዘብ ወደ ልጅ ያስገብልኝ። ቤቲም ለመጥራት የሚያስቸግሩ ስድቦችን ሰድባታለች። እንደ ለመርሽ ጎዳና ወጥተሽ ነጠላሽና አውጥተሽ ትለምኛለች። አንድነትና ቤት እያወሩ እያለ ኬራ ከኋላቸው መጣና፣ አንቺ እዚህ ምን ትሰሪያለሽ? እኔ እኮ አንተ ሳታውቅ ለተወሰኑ ቀናቶች ተከታትያለው። ያቺ ገረር ሰራተኛ ከያለሽ በምታወራበት ጊዜ እሷን የእሷን ስምአት ተጥሪ አንድነትንም ለምን አስገባሻት ብሎ በሚጠይቅባት ጊዜ ስለ ቤቱና ስለ አንተ ስነግረኝ የምታውቃት መሰለኝ እናስገባዋል። ኪራ ተናዷል። ቤቲን ውጭልኝ ይላታል። ባል ወጣስ ምን ታደርገኛለህ ስትለው ቱቦ ውስጥ ነው እመከትልሽ። አሁን ሚስቴ ሳትመጣ ውጪ። እኔ ለፍቸና ደክሜ ያመጣሁትን ዝናና ክብር ያቺ ገረድ መታ አትቀማኝም። ለማንኛውም ሰላማዊ ሆቴን አትበጥብጭው በሚለት ጊዜ የኔስ፣ አምስት ዓመቴስ፣ እናቴስ፣ ይሆቴስ፣ እድሜስ እያለች ብሶቷን ቀጥላለች። ነገ ምን እንደምትሆን አታውቅምና ዛሬን የበላይ አትሆን። ከመሄደ በፊት የፅናት ገላ ቀይ ነው እንደ በምትልበት ጊዜ እሱ ተናዶ ቤቲን በጥፊ መቷታል። ከዚህ በኋላ ተሳስተህ እጅን ከኔ ላይ እንዳታነሳ። ላንተ ያለ ፍቅር ካበቃ ቆይቷል። አሁን የመጠውት ቀጥላም ቤቲ አሁን የመጠውት ለባከኑት ዘመኖች ዋጋ ላስከፍልህ ነው። ገድየሽ እጅን ለመንግስት ትሰጣለሁ ይላል ኪራ እኔ ከጠፋው ከ24 ሰዓት ባልሞላ ሰው ጊዜ የሚጠብቁኝ ሰዎች ስላሉ አታስብ። እንደዛ የወደድከውንና ለማየት የምሳሳለትን ገላ ሚዲያ ላይ ለቀዋለሁ። ኪራ አሁን ችግር ውስጥ ነው። ወደ ሰራተኛ ይሄድና ቤቲ እንደመጣችና ወረቀት እንደተላከ ለፅናትም ሆነ ለሌላ ሰው እንዳትናገሪ በሚልበት ጊዜ ሳታየው ጽናት ከኋላው መታለች። ምን እያላችሁ ነው? ምንድን ነው እኔ ለእኔ የማትነግረኝ ብላ በምጠይቅበት ጊዜ አይ እራት ልሰራልሽ ነበር ብሎ ለማለፍ ሞክሯል። ናሆሜ ወደ ኪራ ምርቷን። ሰላምታ ከተለዋወጡ በኋላ እንዴት ነህ ብሎ በሚጠይቅበት ጊዜ ብቸኝነት ይለምልም ትራስ አቅፍ ያድራለሁ ይላል። ኪራ እኔም እንዳንተ ይሻለኝ ነበር ይላል። ችግር እንዳለ ቢጠይቀውም ለመናገር ለመናገር ፈቃደኛ አይደለም። ወርዶ ደረጃ ላይ ተቀምጧል። እምሩም ወደ እሷ አምርታለች። አሁንም እያሰበ ነው፣ ግራ ገብቶታል። ምኑና ነው ብላ ጠይቀውም ግን እኔ ደህና ነኝ፣ ግን ጽናትን አንቺ ብቻ ነሽ ልትጎጃት የማትችው እሷን ጠብቂያት ይላል። የተለመደው ካፌ ኪራና ቤቲ ተገናኝተዋል። እባክሽ እኔን እንደፈለግሽ አድርጊኝ የጽናትን ፎቶ ግን ደልችው ይላታል። እሷ አልደልትም፣ ከፈለክ እንድደልተው ካልፈለክ እቤት አስገባኝ ትለዋለች አንቺን በፍጹም አላስገባም። እንደዛ ከሆነ አደባባይ ላይ አውጥቼ መሳቂያ መሳለቂያ አድርጋችኋለሁ ትላለች። በመሀል ብዙ ተጨቃጭቀዋል። እግር ላይ ወርቅህ ትለምነኛለህ ብላ ጥለው ሂዳለች። በሌላ በኩል ጽናት ከፍቷታል። ሰኒ ምን እንደተፈጠረ ብጠይቃትም ምንም ነገር አልተፈጠረም ግን ጥሩ ስሜት ላይ አደለም ኪራ ትላታለች። ያንን በምትላት ሰዓት ጊዜ ስጭው ፍቅራችን አጣጥመን ሳንጨርስ ምንም ነገር ከተፈጠረ እኔ ሰው አልሆንም እያለች ብሶቷን ትናገራለች። ቀጥለውም ቤተሰቡ ሳሎን ላይ ተሰብስበዋል። ለምን እንደተሰበሰቡ አልተነገራቸውም። ቤታና ኪራ ወደ ቤት ተመልሰዋል። ቤተሰቡ ቤቲ ወደ ቤት መምጣቷ ህልም ሆኖባቸዋል፣ እውነትም አልመሰላቸውም። ለምን መጣሽ? ኪራ እውነት ነው ይሄ ነገር? እሷ እኮ ናት ልጃችን የገደለችው ትላለች ጽናት። ናሆሜም አንተ ኪራ የሆነ ነገር በላት እንጂ። እምሩም አንቺ ጨካኝ ውጭ። ኪራ መልስ ሰጠ። ቤቲ ከዚህ በኋላ እዚህ ነው የምትኖረው። ይሄን የሰማች ጽናት ኪራን በጥፍ መታዋለች። ቤትም ደመልሳ ልትመታ ትሞክራለች። ጽናትም አንተ ምን አይነት ሰው ነው? የልጃችን ገዳይ እዚህ ቤት ልታኖር ነው? የቤትና የኪራ ፍቅር እንደገና ተመልሷል። እናንተ ዝም በሉ፣ ይሄ የኔ ቤት ነው። ከዚህ በኋላ ቤቲ ከዚህ ነው የምትኖረው ብሎ ጥሏቸው ወጥቷል ኪራ ፅናት ወደ አዲሱ ቤቷ ተመልሳለች እባብ ሁለት ጊዜ ይነድፋል አንዴ ሲያያይ አንዴ እያየ ኪራ እኔን ደጋግሞ ሰበረኝ ላልነሳ እንደዛ ውሻ አድርጎ ልኳት ምን አድርገው ነው መልሶ እጇን እየጎተተ ያመጣት ኪራ ለእኔ ባይነግረኝም ቅስሙ ተሰብሯል ተስፋ መቁረጥም ይታይበታል ግን ደግሞ እኔ እንደዚህ እያልኩ እሱ ፈልጓት ቢሆንስ ያመጣት እያለች በውስጧ ብዙ ነገሮች ይመላለሳሉ ሰኒ ወደ ጽናት አመርታለች። ተመስጊን ዛሬስ ቁጭ ብለሽ አገኘሁሽ፣ ሌላ ጊዜ ስመጣ ተኝተሽ ነበር ማገኘሽ እያለች ስለ ህይወት አውርተዋል። ህይወትን ቀለል አድርገሽ እያት፣ ካቀለልሻት ትቀላለች፣ ካላቀለልሻት ታካብዳለች። እኔማ ብዙ ጊዜ ለማቅለል ሞከርኩኝ፣ ግን እሷ እራሷ ከበደችኝ እያሉ ብዙ ተጫውተዋል። ኪራ በጣም ጨንቆታል። በጣም ግራ ተጋብቷል። ቤቲ ወደ እሷ አመራች እና አንተ ኪራ እያለች ትጠራዋለች። ይኸውልህ እኔ አሁን እንደ በፊቱ በፍቅር እያሰርክ እንደምደበድበኝ አይደለም፣ ለእያንዳንዷ ጊዜ ላሳለፍክብኝ ዋጋ ላስከፍልህ ነው የመጣሁት። ኪራም አንቺ ዝም በይ፣ ይሄን እንደፈለግሽ ማድረግ ትቻለሽ፣ ጽናትን ግን ተያት። አሁን ምንም ብትል አልሰማህም። ጽናትንም ቢሆን አልተዋትም። ፍቅሬን ገደል የሰደደችብኝ እሷ ናት። ቀጥላም ቤቲ አሁን ምንም ብትል አልሰማህም። ናና እግር የንሸኝ ሶስተኛ እግር እንዲኖረሽ ፈለግሽ እንዴ? ምን ማለት ነው? እግርሽን ሰብሬ ጥርዶሮ ጠባት ነው ማደርግሽ። ማን የልብልብ ተናገር ብሎት ነው እንደዚህ ተናግሮ የሄደው? ምን ሰርተው እያበሉት ነው? እያለች ትጮኋለች። ቀጥላም ፅናት እሰራልሻለሁ በምትላት ጊዜ ስም ተሳስታ ከሆነ ብላ ሰራተኛ ወደሷ ምናልሽ ምናልሽ ቤት እያለች በምትሄድበት ጊዜ እኔን ቤት አትበይኝ እትይ በይኝ እዛው ጎዳናሽ እመልስሻለሁ፣ ጎዳናሽ ናፍቆሻል መሰል እያለች የተለመደች ስድሟን ትሳደባለች። ቤቲ የኪራን ሰራተኛ እጅጉን የሚዘገንን ስድብ ትሳደባለች። መልሸም እዛው ጎዳና እመልስሻለሁ ያንን ልጅሽን ይዘሽ ትላታለች። እባክሽን ወልደሻ አልጨረሽምና እባክሽን እኔን ስደኝ እንጂ ልጁን አትስደብ ትላታለች። አንድነትም ፈጣሪ ሆይ፣ አንተን ለመናገር ይከብደኛል። እኔን በሰደበችኝ፣ አንተ በሰጠኸ ልጅ ግን ሰው ይሰድበኝ። ልጅንም ለማሳከም ብዬ ጎዳና ወጥደኩ የሰው ፊት አየው የልጅን ይሆት አስተካክላለሁ ስል የሰው ይሆት እያበላሸው ብላ ተጸጽታለች አንድነት በአንድነት በልጇ ጉዳይና ስለተሰደበችው ነገር እያለቀሰች ነው። ከኋሏ ጽናት መጣች። ለምን ታለቅሻለች? ስለ ልጄ ጉዳይ ልጄ፣ አይ ስለ እህቴ ልጅ እያለች ወቀጥላለች። በነገራችን ላይ ሳሎኑን ማና የቆለፈው? አይ እትየት መሆናለች። እትዬ መጣች እንዴ? አይ ቤቲ እትዬ ብላኝ ነው። እትዬ ለመባልም በቃች። ለማንኛውም የልጅን ህመም አውቀዋለሁ። ለትንሽም ጊዜ አይዞሽ ብላ አጽናንታታለች ጽናት ም አንድነትን አቆራረሽ ልጅ ያለች ነው የምትመስዩ። ለማንኛውም አይዞ አንድነትን መልሳ ጽናትን ለትንሽ ጊዜ እናትነትን አውቀዋለሁ ስትሰማዎች ልበል። አዎ የእኔ ትንሽ እያለ ሆዴ እንኳን ሳይገፋ ነው በመድኃኒት የተነጠኩት። አሁን ደግሞ ፍቅሬን ልታሳጣኝ ትታገለኛለች። እንዳላወቀ መስላ ቤቲ ናት እንደዚህ ያደረገችብሽ ትላታለች። ምንም እንዳላደረገ ሰው አሁንም መታ ቁጭ ብላለች። እኔ ብሆን ጉሮሮዋን ነበራ ንቅ የምገላት ልጅን ገላብኝ። ጽናት አንድነትን ኪራ አለ ወይ ብላ ጠይቃታለች። ኪራ የለም ምግብም እየበላ አይደለም፣ እሳተ ገሞራ መስሎ ወጥቷል። እንዴት እሳተ ገሞራ የሆነ ሳተንትን አስቀምጦ ትላለች ቀጥላ አንድነት ይች አረመኔ ልጇንም ገላባታለች። ምን አይነት ሰይጣን ናት ያለች። እዚህ ላይ ነው የጽናት ድራማ ክፍል 43 ያለቀው። ቀጣይ ላይ ቀጣይ ክፍሉን ይዘንላችሁ እንቀርባለን። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ፍቅር አንድነት ይስጠን እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆን ባክሮ ጠይቃለሁ።